በዮሐንስ ወንጌል በምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና፣ በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል እንዳለ በእርሱ በክርስቶስ አምነው ጸንተው የኖሩና የቅድስና ፍሬን ያፈሩ ናቸው። በቤተ ክርስቲያናችን ያለ ክርስቶስ ቅዱስ፣ ጻድቅ፣ ሰማዕት፣ ሐዋርያ የተባለም የሚባልም የለም የቅዱሳን ተጋድሏቸው ሁሉ የሚመሰክረው ስለ እርሱ ስለ እግዚአብሔር ስለ ቸርነቱ ስራ እርሱ ብቻ አምላክ እንደሆነ እርሱ እግዚአብሔር ወልድ እኛን ለማዳን ሰው ሆኖ በስጋ ስለመገለጹ በሞቱ እኛን ስለማዳኑ ስለ ትንሳኤው ስለ ዳግም ምጻቱና ስለ መሳሰለው ሁሉ ነው ስለዚህ እነሱን መከተል ቃላቸውንም መስማትና መታሰቢያቸውን ማድረግ ወደ ወንጌል እውነት ያደርሳል እንጂ ከወንጌል አይለይም።